በመድረኩ ላይ የተገኙት የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ምክትልና የአደረጃጀት ዘርፍ ኃላፊ አቶ በላይ የተሰማ ፋይዳ ዲጂታል መታወቂያ ዘርፈ ብዙ አገልግሎት የሚሰጥ በመሆኑ እያንዳንዱ ህብረተሰብ ተጠቃሚ ሊሆን እንደሚገባ ገልጸዋል። እያንዳንዱ የህብረተሰብ ክፍል የፋይዳ መታወቂያ መያዝ መቻል አለበት። በአብዛኛው ደግሞ ፓርቲያችን ሰው ተኮር ፓርቲ እንደመሆኑ መጠን እያንዳንዱ ህብረተሰብ እኩል ተጠቃሚ ሊሆን በሚችልበት አይነት መንገድ ከቀበሌ ጀምሮ አርሶ አደር፣ አርብቶ አደር፣ መንግስት ሰራተኛ፣ ነጋዴ ሳይባል ሁሉም ሰው ፋይዳ መታወቂያ ይዞ እኩል ተጠቃሚ መሆን የሚችልበት እና እኩል አገልግሎት ማግኘት የሚችልበት መንገድ ላይ መስራት አለበት ተብሎ እንደ ክልላችን የተሰጠ ኮታ አለ። ስለዚህ ይህንን ኮታ ለመጠቀም በአብዛኛው ደግሞ ከተለያዩ የመንግስት አገልግሎቶች ጋር በሚገናኙ ጉዳዮች ላይ ቅርርቦሽ ያላቸው ሰዎች ቀድሞ መታወቂያውን ማግኘት መቻል ስላለባቸው ይህ ንቅናቄ እንዲፈጠር የግድ ሆነዋል ማለት ነው። የፋይዳ ዲጂታል መታወቂያ አገልግሎት ጠቀሜታው እየጎላ በመሆኑ ሁሉም ዜጋ መታወቂያውን መያዝ እንዳለበት ያስገነዘቡት አቶ በላይ የአንድ ሰው አንድ ነው መርህን መተግበሪያ ስለመሆኑም አስረድተዋል። ዜጎች ወጥ የሆነና ሁሉንም ያማከለ መንግስታዊ አገልግሎትን እንዲያገኙ የሚያስችል ስለመሆኑም አቶ በላይ ገልጸዋል። አሁን ባለው ነባራዊ ሁኔታ እያንዳንዱ አገልግሎት የትኛውም አገልግሎት፣ የመንግስት አገልግሎት፣ ማዘጋጃ ቤት አገልግሎት፣ የባንክ አገልግሎት የተለያዩ አይነት አገልግሎቶች ሁሉ ከፋይዳ መታወቂያ ጋር የተሳስሩ መሆኖች አላለባቸው የሚል እሳቤ ስላለ ከወዲሁም የመልካም አስተዳደር ችግር እንዳይሆን ሁሉም ሰው ተገንዝቦ ቶሎ ብሎ የፋይዳ መታወቂያን እንዲያወጣና ምናልባትም ደግሞ በእንዲህ አይነት መንገድ ሲወጣ ለእናንተም የመልካም አስተዳደር ችግርም ሆኖ እናንተንም ሳያንገላጣ ባለሙያዎቹ ባሉበት ማውጣት እንዲችሉ የለማድረግ እየተፈጠረ ተግባር ነውና የፋይዳ ዲጂታል መታወቂያ ምዝገባ ከተጀመረበት አንድ አመት ከአንድ ወር ሲሆነው፣ በዚህ ጊዜ ውስጥም እንደ ሀገር ከ8 ሚሊዮን በላይ ዜጎችን መመዝገብ የተቻለ ሲሆን እንደ ደቡብ ምዕራብ ሪጅን ደግሞ ከአምስት መቶ ሺህ በላይ ዜጎች ተመዝግበዋል። በሀገር አቀፍ ደረጃ ምዝገባ የተከናወነው ወደ 8 ሚሊዮን እየተጠጋ ነው፣ አሁን ማለት ነው የተመዘገበው ማለት ነው። በሰፊው ድርሻን ወስዶ እየመዘገበ ያለው ኢትዮ ቴሌኮም ነው። በደቡብ ምዕራብ ሪጅን እንደ ኢትዮ ቴሌኮም መዋቅር ደግሞ እስካሁን ወደ አምስት መቶ ሺህ የሚጠጋ ህዝብን መዝግበናል። እስካሁን ደረጃ ማለት ነው። ጥሩ ምዝገባ እየተደረገ ነው። በደቡብ ምዕራብ ኢትዮጵያን ደግሞ በተመለከተ አምሳ ሺህ ብር ሰው በላይ መዝግበናል። እስካሁን በአንድ አመት ውስጥ ማለት ነው። የኢትዮ ቴሌኮም ሪጅን በመልካ ምድር መሆኑን ያስታወሱት አቶ ጣባ በክልሉ ግን አንድ መቶ ሀምሳ ሺህ ዜጎች መመዝገብ ተችሏል ብለው አሁን አሁን ግንዛቤውን በማስፋት ምዝገባውን ለሁሉም ለማዳረስ እየተሰራ ነው ብለዋል። ከዚህ በፊት የነበረው ብዙም ሰው ግንዛቤ ያልነበረው፣ ከዚህ በኋላ ግን በዚህ በመንግስት አካላት ደረጃ ትኩረት ተሰጥቶት በእያንዳንዱ በታች ማወቅር ደረጃ ተሰጥቶት ከተሰራ ጥሩ ውጤት ይመጣል ብዬ አምናለሁ።